ሴት ልጅ ራሷ እንድትደውልልህና ቴክስት እንድትልክልህ የምታደርግበት ቀላል ዘዴ! አሁን የወደድካትን ሴት ለመቅረብ ለመግባባት በምታደርገው ጥረት ውስጥ ስልክ መደወልና ቴክስት ማድረግ ያለ ነገር ነው። ግን ደግሞ ስትደውልላት የማታነሳና ቴክስትን የማትመልስ ከሆነ እነዚህን በጣም ወሳኝ የሆኑ ነገሮችን በማድረግ ራሷ እንድትደውልልህና ቴክስት እንድትልክልህ ማድረግ ትችላለህ። ዛሬ ከኔ ከእህት ጋር እስከመጨረሻው ከቆየህ እነዚህ ወሳኝ ነገሮች ምን ምን እንደሆኑ በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም! ውድ የናፊዳርቲው ቤተሰቦቼ እንደምን አላችሁ? ልኝ እኔ በጣም ደህና ነኝ። ዛሬም እንደሰማችሁት በቆንጆ ሀሳብ ተመልሼ እመጥቻለሁ። ሁሌም እንደምላችሁ ለምትሰጡኝ ሀሳብ አስተያየት ከልብ ከልብ አመሰግናለሁ። አዲስ የሆናችሁ ትታዩኛላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ቪዲዮችን እንደለቀኩ ይደርሷችኋል። ስለዚህ ቀጥታ ወደ ዛሬው ቪዲዮ እንለፍ። ከዛ በፊት ግን እስኪ ሁላችሁ ቪዲዮን ላይክ አድርጉት። አደረጋችሁ? እሺ አሁን መጀመር እንችላለን። ዛሬ ደግሞ የምናወረው ስለ ስልክ እና ስለ ቴክስት ነው። ስለዚህ ኮሚኒኬሽን ላይ፣ መግባባት ላይ፣ ማውራት ላይ በጣም ወሳኝ የሆነ ነገር ነው። አሁን ባለንበት የቴክኖሎጂ ጊዜ ደግሞ ስልክ ላይ ቴክስትን በመላላክ በመደዋወልም በጣም ብዙ ነገሮች የሚያልቁበት ሰዓት ላይ ነው የምንገኘው። የፍቅር ግንኙነት ላይ ደግሞ በጣም ወሳኝ የሆነውን ፓርቲ ይይዛሉ እነዚህ። መደዋወል፣ ተደዋውሎ ማውራት በስልክ ሊሆን ይችላል፣ ቴክስት መላላክ ሊሆን ይችላል፣ በቪዲዮ ኮል ማውራት ሊሆን ይችላል። በቃ ዋን ዌይ ኦፍ ኮሚኒኬሽን ናቸው እና በጣም ብዙውን ፐርሰንት ይይዛሉ በአካል ከመገናኘት ቀጥሎ ማለት ነው። ስለዚህ እዚህ ላይ በደንብ መስራት፣ እዚህ ላይ በደንብ ጎበዝ መሆን፣ እዚህ ላይ በደንብ ማወቅ ያለብህ ነገሮች አሉ። ዛሬ እሱን ነው የምናወራው። በጣም በተደጋጋሚ ልትደውልላት፣ ልታገኛት፣ ልትፈልግ ቴክስት ልትልክላት ምናምን ትችላለህ። ግን እነዚህ ነገሮች በጣም በድግግሞች በማድረግ ብቻ የምታነሳለህ ወደ አንተ የምትመጣ ምናምን ይመስላል እውነታው ግን ያ አይደለም። ስለዚህ እሱ እናውራለን አብራችሁን ቆዩ። የመጀመሪያው ነገር ራሷ እንድትደውልልህ ቴክስትህንም እንድትመልስ ጥሩ የሆነ ኮሚኒኬሽን እንዲኖራችሁ በስልክ የሚያደርገው ነገር ምንድነው የሚመቻትን ማወቅ ነው። ምንድነው የሚመቻት ከፕላትፎርሞች ሊሆን ይችላል ሶሻል ሚዲያ ሊሆን ይችላል ምን ላይ ነው የምታዘወትረው፣ የትኛው ሶሻል ሚዲያ የበለጠ ይመቻታል ብዙ ጊዜዋን የምታጠፋው፣ በቃ ከሰዎች ጋር የምታወራው ምትሆነው ብዙ ሰዓቷን የምትጠቀመው ሶሻል ሚዲያ የትኛው ነው ሊሆን ይችላል ከዛ ደግሞ ስልክ እንደሞ ማውራት ሊሆን ይችላል። ስልክ ተደዋውሎ ማውራት ነው ወይስ ቴክስት መላላክ ነው የሚመቻት? የትኛውን ፕሬፈር ታደርጋለች? ከስራ ሁኔታዋ ከቤተሰብ ካለችበት ሁኔታ አንፃር የትኛው ይቀላታል? ብደውል ይሻላል ቴክስት ባደርግ ይሻላል የሚለውን ነገር በተቻለ አቅም በራስ ጥናት አድርገ ትንሽዬ ጥናት አድርገ እሷን ማወቅ ነው። ስለዚህ ሶሻል ሚዲያውን ከመረጥ እሷ የምትገኝበት ፌስቡክ ላይ ሆኖ አንተ ወይ ቴሌግራም ላይ ብትጽፍላት ወይ የሆነ ነገር ላይ ብትጽፍላት ዳትማች ቶሎ ብላ ላታዩት ትችላለች። ስለዚህ እሷ የሚመቻት የትኛው እንደሆነ በደንብ ማወቅ ከሶሻል ሚዲያም ከሆነ ቴክስት እሷ ብታደርግላት ልትመልስልህ እምትችለውን ብትደውልላት ከሰርክ ማለት ነው፣ አሁን ላታነሳው ትችላለች። ማይመች ቦታ ትሆናለች። ቤተሰብ ጋር ልትሆን ትችላለች። ስራ ቦታ ላይ ልትሆን ትችላለች። ጓደኞቿ ጋር ብቻ ዋር ኤቨር የሚመቻትን ነገር እወቅ። ቴክስትም ደግሞ ማድረግ ብዙ የሚደክማቸው ማይመቻቸው ሰዎች ደግሞ አሉ። ብዙ ሰዎች ይገጥሙኛል። በቃ ለዛ ነገር ደግሞ ማይመቻት ከሆነ ብትደውልላት ሞር የተሻለ ይሆናል። ስለዚህ የሚመቻት የትኛው ነው የሚለውን ነገር የመጀመሪያው ማወቅ ነው። የሚመቻትን ሳታውቅ ዝም ብለህ ስልክ መቶ ጊዜ ብትደውልላት መቶ ሚስኮል ነው የሚሆነው እንጂ ምንም የሚጠቅም ነገር የለም። ቴክስትም ዝም ብለህ ብትደረድር ብትደረድር ምንም ያልተከፈተ ብዙ ቁጥር ሜሴጅ ነው የሚደርሳት እንጂ ምንም ጥቅም የለውም። ስለዚህ የትኛው ላይ አክቲቭ ናት፣ የትኛው ይመቻታል፣ በየትኛው ብልክ ቶሎ ሪስፖንድ ታደርግልኛለች የሚለውን ነገር በደንብ አድርገህ ማወቅ ይኖርብሃል። ቀላል ነገር ነው፣ ግን ብትተገብረው ደግሞ በጣም የሚጠቅም ነገር ነው። የመጀመሪያው ይሄ ነው። ሁለተኛ ላይ የሚመቻትን ካወቅክ በኋላ እንግዲህ መደወል፣ ቴክስትን መላክ ሊሆን ይችላል። ድግግሞሽ ድግግሞሽ በጣም ማተር ያደርጋል ሚመቻት ለይ ብለናል። መጀመሪያ ላይ ከለየ በኋላ ኔክስት ስቴፕ ደጋግመህ መደወል ሊሆን ይችላል። ደጋግመህ ቴክስት ማድረግ ሊሆን ይችላል። የእሷን ሪስፖንስም እያየህ ማለት ነው። የእሷን ሪስፖንስም እየተከተልክ ማለት ነው። ስለዚህ እነዚህ ነገሮች ደጋግሞ ማድረግ፣ ለማውራት መሞከር፣ ለመቅረብ መሞከር፣ ከአንተ ጋር ኮኔክት እንድታደርግ መጣር፣ እንዳለህ ማሳየት፣ እንደዚህ በቃ ለመግባባት መሞከር፣ ድግግሞሹ በጣም እንድትጠብቅህ ቴክስት እንድታደረግላት እንድትጠብቅ እንድትደውልላት እንድትጠብቅ ያደርግሃል። እዚህ ሁሉ ደረጃ ላይ እስክትደርስ እንግዲህ እራሷ እንድትደውልልህ እያደረግካት አይደለም፣ እያለማመድካት እየቀረብካት እያወቅካት ነው የመጣው እንጂ እራሷ እንድትደውልልህ ገና ወደፊት የምነግርህን ስቴፖች ስትጨርስ ነው የምታደርገው። ስለዚህ በደንብ ልታውቃት መሞከር፣ ቻት ከሆነ በቃ ማውራት፣ መጠየቅ፣ ኢች ኤንድ ኤቭሪቲንግ መጠየቅ፣ ኮሚኒኬት ለማድረግ በቻልከው ሁሉ በቻልከው ጊዜና ሰዓት ሁሉ ኮሚኒኬት ለማድረግ ሞክር። ይሄ እንድትተዋወቁ ፈርዘር እንድትሄዱ እንድትጠብቅህ እንድትጠብቅህ ከመደወሏ በፊት ራሷ ቴክስትም ከመላኳ በፊት ራሷ እንድትጠብቅ ቴክስት አያደርግም አይደውልም ብላ አንተን እንድትጠብቅህ የሚያደርግ ወሳኝ ነገር ነውና ሞክረው። ሶስተኛ ሌላ ህይወት እንዳለ ትወቅ። እንግዲህ ደጋግመህ ከደወልክ በኋላ ልታውቃት ከሞከርክ በኋላ ደጋግመህ ቴክስት ከላክላት በኋላ ሌላ ህይወት እንዳለ ደግሞ ማወቅ አለባት። የምትጠብቅ ሰዓት ላይ እንደዚህ አይነት ነገር እኮ ተፈጥሮ ሳልደውልልሽ ቀረው ወይ በኋላ ትደውልኛል አንቺ ወይ ቴክስት አግልኝ በቃ በኋላ አሁን እንደዚህ እንደዚህ እንደዚህ አይነት ነገር ይዤ ነበር ስትላት ማለት ትጀምራለች። ሌላ ላይ ህይወት አለው ለእኔ ቅድሚያ እየሰጠኝ ነው እንጂ እኔን አስቀድሞ እኔን አስበልጦ ነው እንጂ ለካ እንደዚህ እንደዚህ የሚያደርገው ነገር ነበረው እንድትል ታደርጋታለህ። ምክንያቱም በጣም ብዙ የሚባል ጊዜ ሰጥተሃታል፣ ደጋግመህ ደውለህላታል። አንዳንድ ጊዜ ይህንን ራሱ ፊል አደርጋለሁ፣ እናንተም ጋር ካለ ትነግሩኛላችሁ። ይሄ ሰው ደውሎልን ደውሎልን ምናምን ብዙ ሚስኮል ሆኖ ከዛ እኛ መልሰን ስንደውል ቢዚ ሲሆን ረዥም ሰዓት፣ አሁንም መልሰን ስንደውል ቢዚ ሲሆን ባዘር ያደርገናል። እንደ በቃ ይሄ ሁሉ ሰዓት ደውሎልኛል ነበር ምንድን ነው ከማጋ ነው የሚያወሩ፣ ምንድነው ምናምን ብለን እንትን እንላለን። ሁ አንዳንድ ጊዜ በቃ ሰዎች ሲቀርቡን መሄጃ ስለሌላቸው አድርገን የምናይበት ጊዜ አለ። ትክክል ነው ማለት አይደለም ግን ሰዎች ሲቀርቡን እኛ ጋር ሲመጡ እኛን ለማግኘት ሲሞክሩ እኛን ለማግኘት ሲጥሩ፣ እንዴ ሌላ መሄጃ የላቸውም ብለን የምናስብበት ጊዜ አለ። ስለዚህ ያ ስሜት እንዳይሰማት በደንብ አድርገ መሄጃ እንዳለ ሌሎች ነገሮች እንዳሉ ሌሎች ጉዳዮች እንዳሉ እንድታውቅ አድርጋት። ለምሳሌ ሁል ጊዜ ትደውልላት በነበረ ሰዓት ወይ ቴክስት ጽፍላት በነበረ ሰዓት አንድ ቀን ሚስ ብታደርገው ና ትላንትና ኮ እንደዚህ እንደዚህ ነገር ነበረብኝ፣ ለዛ አልደወልኩልሽም ወይም ደግሞ በኋላ ላይ እኮ እንደዚህ ነገር አለብኝ ስራም ሊሆን ይችላል ከቤተሰብ ጋር ወደኛ ጋር ሊሆን ይችላል እና እንደዛ ነ እና በኋላ ትደውልኛለሽ ወይ ወይ እስኪ ቴክስት ዝላኪልኝ ምናምን ወይ እስኪ ሞክራለሁ ወይ ልደውልልሽ ሞክራለሁ ምናምን አይነት ነገሮች ማለት ነው። እንደዚህ ስትላት በቃ ኪሪስ ትሆናለች ስለአንተ ለማወቅ ሌላ ነገር አለው፣ ሌላ ጉዳይ አለው። ግን ለእኔ ይሄን ያንን ጊዜ ሲሰጠኝ ነበር፣ ደጋግሞ ሲደውልልኝ ነበር። ቆም ብላ እንድታየው ታደርጋታለህ። ስታደርግ የነበረውን ከዚህ በፊት ስታደርግ የነበረውን የመጣህበትን መንገድ ቆም ብላ እንድታየው ታደርጋታለህ። ፋታ ሰጠሃት ማለት ነው። ዝም ብለህ በዛው ብትቀጥል ወይ ይሰለቻታል፣ ወይ እሷም አትደውልልህም። ተረዳኸኝ? ግን ቆም ብላ እንድታይ ጠፋ ትላለህ። ጋፕ ትሰጣታለህ። እንደዚህ እንደዚህ ከሆኖ ነው እንደዚህ እንደዚህ ነው እያልክ ሌሎች ጉዳዮች እንዳሉብህ ታሳውቃታለህ ማለት ነው። ይህንም በምታደርግበት ጊዜ መጠንቀቅ አለብህ። እስቴፑን መገለባበጥ የለብህም። መጀመሪያ ላይ በቃ ቢዚ ቢዚ ብትጫወት ሁኬርስ በቃ እንደዛ ነው። የራስህ ህይወት ነው። አትደውልልህም፣ አትፈልግም። ግን መጀመሪያ ላይ ያለህን ሰጥሃት፣ ለማወቅ ሞክረህ፣ ለመቅረብ ሞክረህ ምናምን ትንሽ ጠፋ ስትል ወደ አንተ ለመምጣት የሆነ ደረጃ ላይ ያደርሳታል ማለት ነው። ስለዚህ እዚህ ጋር በደንብ አስብበት። ሌሎች ህይወቶች እንዳሉ ሌሎች ነገሮችም እንዳሉብህ እንድታውቅ እንድትረዳ አድርጋት። በመጨረሻ አራተኛ ላይ ማለት ነው እስክትደውልልህ ጠብቅ። እንግዲህ እነዚህን አሁን የመጣናቸውን ነገሮች ካደረክ በኋላ ራሷ ትደውላለች በእርግጠኝነት ማለት ነው። እንግዲህ በነበራችሁ ጊዜ እሷን ለመቅረብ በጣርከው ጥረት የሆነ ስሜት ካላት ላንተ የሆነ አንተን ለማወቅ ፍላጎት ካደረባት በእርግጠኝነት ትደውልልሃለች። ስለዚህ ሶስቱ ስቴፖች ላይ በደንብ አድርገ ስራ። በመጨረሻ ደግሞ እስክትደውልልህ ጠብቃት ማለት ነው። ከዛ በኋላ ከደወለችልህ በኋላ የሚቻል ነው የሚሆነው ኮኔክሽናችሁ ማለት ነው። የሆነ ጊዜ አንተ ትደውላለህ፣ ችግር የለውም። ከዛ ደግሞ እሷም እንደምትደውል እርግጠኛ እየሆንክ እየቀጠለ እየቀጠለ ከአንተም ከእሷም እየሆነ ይመጣል ማለት ነው። ይሄ በጣም ወሳኝ ነገር ነው። ዝም ብለህ ከአንተ ዋን ሳይድ ብቻ የሚሆን ነገር ትክክል አይደለም። በኮሚኒኬሽንም ነው የምላችሁ። ኮሚኒኬሽንም በቃ ዝም ብለህ አንተ ብቻ የምትደውል አይነት ነው ኮሚኒኬሽኑን ባላንስ ማድረግ አለበት። እሷም መደወል፣ እሷም ለማግኘት መፈለግ፣ እሷም አንተን ለማወቅ መጣር አለባት። እና እነዚህ ሶስት ነገሮች ካደረግክ በኋላ እስክትደውልን ልጠብቅ በእርግጠኝነት ትደውልልሃለች። በመጨረሻ ደረጃ ደግሞ ዋሪፍ ባት ደውልስ፣ ናፊ በቃ እነዚህን ሁሉ አደረግኩኝ፣ ና ባት ደውልስ ካልከኝ ደግሞ ሙቭ ማድረግ ነው። አንዳንድ ጊዜ ሰዎች በቃ በእኛ እንትን፣ በእኛ ጥረት፣ በእኛ ሁኔታ፣ በእኛ ብቻ አይደለም በቃ በጣም ብዙ ሌሎች ፋክተሮች አሉና አራዳ ደግሞ የገባው የነቃ የበሰለ ወንድ ደግሞ ምንድን ነው የሚያደርገው? አይቶ ሁኔታዎችን መረዳት ይችላል፣ አንደርስታንድ ማድረግ ይችላል። ይህ ሙጭጭ አይልም። በቃ እንደዚህ አድርግ፣ ይህ እንደዚህ ካልሆነ በቃ ሞቼ ይገኛለሁ ብሎ ነገር የለም። በተለይም ደግሞ እዚ የመጀመሪያው ኮሚኒኬሽን ስቴፕ ላይ ኮሚኒኬሽን ስቴፕ ላይ ፌል ካደርገብህ ሙቭ ማድረግ ነው ያለብህ። በቃ ልትቀርብ ካልፈለገች፣ ልታወራ ካልፈለገች፣ እድል ልትሰጥ ካልፈለገች ሙቭ ማድረግ ነው ያለብህ። በቃ ይሄ ጥብቅ ብለ ይሄ ትግል ውስጥ የምትገባበት አይደለም ማለት። ሌሎቹ ፈርዘር ስቴፕ ከሄዳችሁ በኋላ አብራችሁ መሆን ጀምራችሁ ምናምን ኢትስ ኦኬ ልሞክር በቃ ለምንድን ነው ምናምን ብትል ችግር የለውም። ይሄ ግን ኮሚኒኬሽን፣ ግን ገና የመጀመሪያው ስቴፕ ነው። ገና ልትቀርብ፣ ገና ልታገኝ፣ ገና ልታወሩ፣ ገና ልትተዋወቁ ነው። ያ ስቴፕ ላይ በቃ ካላደረሰች፣ ያንን ስቴፕ ያንን እድል ካልሰጠችክ፣ ሞክረ ማድረግ ያለብን ሞክረ? ካልሰጠች ልክ እንደ አራዳ እንደሚያደርገው የገባው ሰው የበሰለ ወንድ እንደሚያደርገው ሙቭ ማድረግ ነው። ወደ ራስህ ህይወት ወደ ራስህ ኑሮ ወደ ራስህ ህይወት መጓዝ ማለት ነው። ህይወት ይቀጥላል። ስለዚህ እነዚህ ነገሮች በደንብ አድርገህ ከተገበርክ፣ ለአንተ የትሽን ቢሆን ስሜት ያላት ሴት ልጅ መልሳ እንድትደውልልህ ራሷን ፈልጋ እንድትመጣ ማድረግ ትችላለህ። የዛሬው ቪዲዮ ስለ ስልክ ስለ መደወል ስለ ቴክስት ነበረ። እንዴት አገኛችሁት? በጣም ብዙዎቻችሁ ከዚህ በፊት ጠይቃችሁኛል። ናፊ በስልክ እንዴት ነው ፍቅር ማስይዛት? እስኪ ስለ ቴክስት በደንብ አውሪኝ ትሉኛላችሁ። እስኪ እዚህ ቪዲዮ ስር ኮሜንት ላይ ሀሳባችሁን አሳውቁኝ ና በደንብ ስለ እንደዚህ አይነት ነገሮች ስለ እንደዚህ አይነት ሀሳቦች እሰራበታለሁ ማለት ነው ወደፊት። ኮሜንት ላይ ሀሳባችሁን አሳውቁኝ። የዛሬውን ቪዲዮም እንዴት እንዳገኛችሁት ጻፉልኝ። እዚህ ድረስ መታችሁ ናፊ በጣም እናመሰግናለን እያላችሁ ግን ላይክ አላደረጋችሁትም አይደል? በቃ እሺ፣ አሁን ላይክ አድርጉት። በጣም አመሰግናለሁ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው